በተለያየ መልኩ እንደሚፈተነን እንደሚሞከረን በበርካታ የቁርአን አንቀጾች ይነግሮናል። የፈተና አይነቶች ብዙ እና የተለያዩ ናቸው። ሰው ልጅ በህይወቱ በንብረቱ፣ በግል ህይወቱ ሊፈተን ይችላል። የፈተናዎች ሁሉ ከበድ ያለው ፈተና ዲን ላይ የሚመጣ ፈተና ነው። ዲን ላይ ፈተና ከሌለ ሰው ልጆች ዲናቸው ላይ ልባቸው ከረጋ ሰላም፣ ደህንነት ከተሰማቸው ከአላህ ጋር በሰላም መገናኘት መስገድ፣ ቤታቸውን መገዛት ከቻሉ ሌሎች የግል ፈተናዎች ቀላል ናቸው። በዲን ጥንካሬና ሰላም ሊካሱ የሚችሉ ሊረሱ የሚችሉ ናቸው። የፈተናዎች ሁሉም ፈተና ዲን ላይ የሚመጣ ፈተና ነው። ሁሉንም የግል የሚሆን የዲን ፈተናን መወጣት መቋቋም የምንሽርበት ዋነኛ መንገድ ከአላህ ጋር ተባረከ ተዓላ ያለን ግንኙነት ማሳመርና ማስተካከል። አላህ ተባረከ ተዓላ ከኛ ጋር ከሆነ ከአላህ ጋር ያለን ግንኙነት ካማረ ከተስተካከለ ችግሮች ሁሉ ይፈታል፣ ነገሮች ሁሉ ይበጃል። ችግር የሚበዛው ፈተናን መቋቋም የሚከብደው ከአላህ ጋር ተባረከ ተዓላ ያለን ግንኙነት ሲበላሽ የተለያዩ መልእክተኞች ከህዝቦቻቸው ጋር በነበረ አለመግባባት ችግሮቻቸውን ለአላህ ተባረከ ወተዓላ ይሰጡ ነበር። ስሞቻቸውን ወደ አላህ ያሰሙ ነበር። ከአላህ ውጪ ማንም የለንም፣ በሱ ተመካን፣ ለመመኪያነትም እሱ በቃ ይሉ ነበር። እኛም በግልም ይሁን በጋራ በዲን ጉዳይ ላይ ለሚደርሱብን ሙሲባዎች፣ ፈተናዎች ሁነኛ መፍትሄያችን ዋስትናችን ከአላህ ጋር ተባረክ ወተዓላ ያለንን ግንኙነት ማሳመርና ማስተካከል። እነሆ አላህ ቁርዓን ላይ ይሄን ቁም ነገር ሐቂቃ እውነታ ይነግረን። ኢን የንሱርኩም ላሁ ፈላ ጋሊበ ለኩም ወኢን የኽዝልኩም ፈመን ዘ ለዚ የንሱሩኩም ሚን ባዕዲሂ ወዐለ ላህ ፈልየተወከል ልሙእሚኑን ብሎና፣ ኢን የንሱርኩም ላህ እናንተ አማኞች አላህ ተባረከ ወተዓላ ከረዳችሁ ጠላታችሁ ላይ የዲኑ የራሳችሁ ጠላቶች ላይ ድልን ከሰጣችሁ ካገዛችሁ ከተንኮላቸው ከጠበቃችሁ ፈላ ጋሊበ ለኩም ማንም ሊያሸንፋችሁ አይችልም ይላል። የበድር ቀን ላይ የበድር ዘመቻ ቀን ላይ ከሦስት እጥፍ ከሚበልጧቸው ሰዎች ጋር ያለ ዝግጅት ያለ እቅድ ተዘጋጅተው አላህ ነስኩሩ አዲ አላ ረሷቸውን ያሸንፉት። አላህ ካሸነፈ፣ አላህ አሸነፊ ካደረጋችሁ፣ የበላይ ካደረጋችሁ፣ ጠላልም ከያዘላችሁ፣ ፈላ ጋሊበ ለኩም የምድር ኃይል በሙሉ ተሰብስቦ እናንተን ማጥቃት ቢፈልግ ማንም ሊያሸንፋችሁ አይችልም። ወእየክዙልኩም እናንተን አላህ ተባረከ ወተዓላ ካረዳችሁ መርዳቱን ተተወት ልክ እንደ እሑድ ዘመቻ

አላህ ተረዳችሁ ካገዛችሁ የበላይ ካደረጋችሁ የሚያሸንፋችሁ የለም። ቸላ ካላችሁና ተተዋችሁ ህጉን በመጣሳችሁ ምክንያት ማን ነው ሊረዳችሁ የሚችለው ካለ በኋላ ምዕምናን በአላህ ይመኩ ይላል። እገዛን፣ እርዳታን፣ ድልን፣ የበላይነትን የሚፈልግ በሙሉ እገዛን፣ እርዳታን መጠየቅም መጠበቅም ያለበት ከአላህ እንደሆነ አላህ ተባረከ ወተዓላ አመላክተው ነው። አላህ ተባረከ ወተዓላ በእገዛው በእርዳታው በጥበቀው ከእኛ ጋር ይሆን ዘንድ ልናሟላቸው የሚገቡ ነገሮች አሉ። ይህንንም አላህ በተለያዩ የቁርኣን አንቀጾች ነግሮናል። አንደኛውና የመጀመሪያው ትልቁ ሁሌም አላህ በእርዳታው በጥበቀው ከእኛ ጋር ሆኑ የበላዮች እንድንሆን አሸናፊዎች እንድንሆን በአላህ ምድር ላይ አላህን በነፃነት መገዛት እንድንችል ከእኛ የሚጠበቅ የመጀመሪያ መስፈርት ተሕቂቁ ተቅዋላህ ሁሌም በሁሉም ነገር ላይ አላህን መፍራት፣ በቋሚነት አላህ መፍራት። ይሄን ካደረገን አላህ ከእኛ ጋር እንደሚሆን፣ እንደሚረዳን፣ እንደሚያግዘን ቁርኣን ላይ ነግሮናል። ቃል የምናፈርስ መስፈርት ም እናጎደለው ኢነ አላሀ መዐ ለዚነ እተቀው በልዩ ሁኔታ ከነዚያ እሱን ከሚፈሩት ጋር ነው ይጠብቃቸዋል ይረዳቸዋል አደጋን ይከላከልላቸዋል አደጋ ውስጥ የገቡ እንደሆነም ከአደጋ ያስወጣቸዋል ይላል ሸርጡ መስፈርቱ ይቸቀሙ በትንሹም በትልቁም በግልጹም በድብቁም ጉዳይ ላይ ከልባቸው የምር አላህ ተባረከ ወተዓላ የፈራን እንደሆነ አላህ ከእኛ ጋር ይሆነ። የትም ብትሆን አላህን ፍራ ብለዋል ነቢያችን። የሶላት ወሰን ተታሰህ ጥፋት ከፈጸምህ ወንጀል ከሰራህ መልካም ስራ እስከተለህ ስራ ጥፋቱ ወንጀሉን ይሰርዝልሃል። ከሰዎች ጋር በመልካም ተኗኗ ስነምግባርህን አሳምር ብለዋል። ይሆ አላህ ተባረከ ወተዓላ በገዛው በእርዳታው ከእኛ ጋር እንዲሆን የገባውን ቃል ሞልቶ እንዲረዳን የዲኑ ረዳቶች እንዲያደርገን አላህን ልንፈራ ይገባን። የመላስ አላህን መፍራት አለ ጊዜያዊ አላህም መፍራት አለለ ጉዳዮችን ሁኔታዎችን የመረጡ አላህን መፍራት አለን። ሐይሰማ ኩንና የስም ብንሆ ከማንም ጋር ብንሁ በየትኛውም ጉዳይ ላይ ትክክለኛ አላህን ፈሪዎች ከሆነን አላህ ከኛ ጋር ይሆናል። ወከክ ኢነ አላሃ መዐ ለዚነ ተቀው ወለዚነ ሁም ሙሕሲኑን ብላ አላህ ከሙሕሲኖች ጋር ነው። ከፍጥረታቱ ጋር በሙሉ በእውቀቱ በጥበቃው በቁጥጥሩ አብሮ ከመሆኑ ጋር ለየት ባለመልኩ ደግሞ እሱም ከሚፈሩና ስራቸውን፣ እምነታቸውን፣ ስነምግባራቸውን ከሚያሳምሩ ጋር በእርዳታው በገዛው አብሮ ይሆናል። በሁለተኛ ደረጃ አላህ ከእኛ ጋር እንዲሆን እንዲያግዘን ዱዓችንን እንዲሰማን የጠየቅነውን እንዲያደርገልን ከሥጋት ነፃ እንዲያደርገን ሙህሲኖች ልንሆን ይገባል። ኢባዳ ላይ አላህን ተባረከ ወተዓላ መገዛት ላይ አሳማሪዎች፣ ነቢዩን ዐለይሂ ሰላቱ ወሰላም መከተል ላይ አሳማሪዎች፣ ከጎረቤት ጋር ባለን ግንኙነት ግንኙነታቸውን አሳማሪዎች ንግድ ላይ የተሰማራም ንግዱን ሸሪያ በሚያዘው በሚጠብቀው መልኩ አሳምሮ የሚነግድ ልጆቹን አላህ ተባረከ ወተዓላ በጣለበት አደራ ኃላፊነት መሰረት አሳምሮ የሚያካል የፍዳር ሕይወቱን ሸሪያ በሚያዘው መሠረት አሳምሮ የሚመራ ከሆነ ሰው ጋር ነው አላህ ተባረከ ወተዓላ። እስልምናችን የስም እስልምና ብቻ ሊሆን አይገባም። እስልም ስንሆን ከላይ እስከታች በትንሹም በትልቁም የአማር የተስተካከለ ሙስሊም ስንሆን አላህ ከኛ ጋር ይሆነ። እስልምናችን ሲያምር፣ ስራችን ሲያምር፣ ንግግራችን ሲያምር፣ ውሏችን ሲያምር አላህ ከሙሕሲኖች ጋር ነው። ሙሕሲን ማለት የአላህንም የሰውንም ሐቅ አሳምሮ የሚጠብቅ ማለት፣ ማይጨምር፣ ማይቀንስ እንደፈለገ ማይሆን ማለት፣ ስሜቱን ማይከተል ማለት ማንኛውም ሙስሊም የያዘው ስራ ያማረ መሆን አለበት። ሙስሊም ማበላከት ከሱ አይገባም። አይገባ ስታርድ እንኳ አሳምረህ እረድ። አንዳችሁ ቀድሞ የሚያርድበትን ቢላዋ ያስተካክል፣ ያሳምር ብላ ነብይ ሰለላሁ ዐለይሂ ወሰለም። አላህ ባሪያው አንድን ስራ ሲሰራ አሳምሮ ሲሰራው ይወዳል ብላ ነብይ ሰለላሁ ዐለይሂ ወሰለም ማንኛውም ግለሰብ በአላህ በአኺራ የሚያምር የሚያመን በተሰማራበት ስራ ላይ በገባበት ኃላፊነት ላይ አሳማሪ፣ አስተካካይ ሊሆን ይገባ። ግዴለሽነት፣ ራስ ወዳድነት፣ ሸልተኝነት፣ ነገሮችን ማበላሸት ከአላህ ጋ ያለን ግንኙነት እንዲበላሽ ያደርገው፣ አላህ በእርዳታው በጥበቃው በእገዛው ከእኛ ጋር እንዳይሆን ያደርገው። አላህ አላ ተባረከ ወተዓላ ከሙሕሲኖች ጋር ነው። ምንሰገዱ ሶላት አሳማሪ ከሆነ ምንጾም ምንጾም አሳማሪ ከሆነ ምናደርገው ማንኛውም ኸይር ስራ አላህ ተባረከ ወተዓላ በሚፈልገው ነቢዩ ነብዩ አለይሂ ሰላቱ ወሰላም ሰርተው ባሳይ ባስተማሩን መልኩ ምን ተገብር ሰዎች ከሆነ አላህ ከኛ ጋር ይሆን ያግገናል፣ ይረዳናል፣ የምንጠይቀውን ያደርገልናል። ወሐከዳ አላህ ከእኛ ጋር እንዲሆን እንዲረዳን እንዲያግልን ከሚያደርጉ ነገሮች አንዱ ሰብርን፣ ትዕግስትን አላህ ተባረከ ወተዓላ ከታጋሾች ጋር እንደሆነ በቁርአን አምረ ንብሮና ኢነአላህ መዐ ሳቢሪን ብሎ ነው። ታገሱ፣ አላህ ከታጋሾች ጋር ታገሱ፣ አላህ ታጋሾችን ይወዳል፣ ታጋሾችን ያለ ቁጥር ስፍር ይመነዳል ብሎ ብሎ ነው። አላህ ተባረክ ተባረከ ወተዓላ ከእኛ ጋር ሆኖ ካለንበት ችግር እንዲያወጣን አደጋዎችን እንዲከላከልለን ቋሚ ጽኑ ሰፊ ሰብር ያስፈልገናል። አላህ ተባረክ ወተዓላ በተለያዩ አጋጣሚዎች መልክተኞችን ተከታዮቻቸውን የረዳው የድል ባለቤቶች ያደረገው በሰብራቸው በጽናታቸው ትዕግስታቸውን ቆራጥነታቸውን ባየ ጊዜ ነው።

ከማድረስ ጋር ሰበቦችን ከማድረስ ጋር የሰብሩ ልብስ ልንለብስ ይገባል። የአላህን ተባረከ ወተዓላ ውሳኔ የሚያደርጋቸው ምድር ላይ እንዲሆኑ የሚፈቅዳቸው ነገሮች በሙሉ ለኸይር ናቸው ብለን ልና አላዋቂዎች የአላዋቂ ስራ እንዳያሰሩን ጥንቃቄ ልናደርግ ይገባል። አላህ ተባረከ ወተዓላ እሱን ከሚፈሩ ስራቸውን ከሚያሳምሩ በትዕግሥት ከታነጹ ሰዎች ጋር ነው ተብላለ። አላህ ከእኛ ጋር ከሆነ መግቢያ ላይ እንደተጠቀሰው ሁሉ ነገር ይበጃል፣ ሁሉ ነገር ያምራል፣ ይስተካከላል። እኛ አላህ ከእኛ ጋር እንዲሆን የሚያስፈልጉን መሥፈርቶችን ሳናሟላት ዋላ ስንቀርብ ለራሳችን ይተወናል። አላህ ለራሱ የተወው ሰው ራሱን በራሱ እንጂ ጎዳ ወደ ድል የሄደ መስሎት ከድል ይርቃል። ብዙ ነገር ያስተካከለ መስሎት ያበላሻል። ኢስላም ኑርን ብርሃን ቁርአንን ሐዲስን ነቢዩ ሰላት ወሰላም በመካከላችን ትተው ሄደዋል። በችግር ጊዜ መፍትሄ የምናገኘው ከቁርአን፣ ድልም ካገኘን ድሉን የምንጠብቀው በቁርአን ሲጀምርም። ድል የራቀን የጠላት መጫወቻ የሆነው ከቁርአን በሐዲስ ብርሃን ስንርቅ የጅህልና የድንቁርና ጨለማ ውስጥ ስንገባ ነው። ወደ ድሮው ከፍታ መመለስ የሚቻለው በአላህ ምድር ላይ አላህን በነፃነት መገዛት የሚቻለው ሐቅን፣ መብትን ማግኘት ማስከበር የሚቻለው ሁሉ ነገር በእዚሁ የሆነው አላህ ጋር ተባረከ ወተዓላ ያለን ግንኙነት ሲያምር፣ እሱን ስንፈራው፣ ስንወደው፣ ስናከብረው በእሱ ስንተማመን ዲኑን ስንጠብቅ አላህ ተባረክ ወተዐላ ለነቢዩላህ ሙሳና ለተከታዮቻቸው የግብፅ ምድር ላይ ነፃነት ከሰጣቸው በኋላ ወደ ፍልስጤም አካባቢ ያሉ አምባገነን ሰዎችን ከፍልስጤም አስወጥተው ፍልስጤምን በይተል መቅደስን ተከበረውን መስጂደል አቅሷን በቁጥጥራቸው ስር እንዲያደርጉ ትዕዛዝ በሰጣቸው ጊዜ ኢኒ ማዕኩን ብሏቸው ሂዱ አምባገነን ህዝቦችን የመስጂድ አቅሷን ክብር የማያውቁ ሰዎችን ታግላችሁ አስወጧቸው። እኔ ከእናንተ ጋር ነኝ፣ አድርጉ የተባላችሁትን እስካደረጋችሁ ድረስ ብሏቸው በጥበቃው በእርዳታው በእገዳው ከነሱ ጋር እንደሆነ ነግሯቸዋል። ሶላቱን ከሰገዳችሁ ዘካንም ከሰጣችሁ በመልእክተኞቼ ካመናችሁ ይዞት በመጡት ዓላማ ላይ ተረዳስባቸው ማድረግ ያለባችሁን ሁሉ ኸይር መልካም ስራ ከሰራችሁ ወንጀላችሁን እመራችኋለሁ፣ ጀነትም አስገባችኋለሁ ብለው አላህ ተባረከ ወተዓላ ከእኛ ጋር የሚሆነው እኛ ከእሱ ጋር ስንሆን። ቀጥ ያለ የተስተካከለ ሙስሊም ስንሆን ነው። በሁሉም ነገር እንዳቅማችን በአንድ በኩል እስላም ተነሳ ብለን እየተጨነቀን እየተረበሸን እየደነገጠን፣ በሌላ በኩል እኛው ራሳችን በአቅማችንን ሰራት የምንችላለን በአቅማችንን ሰራው የምንችለውን የዲን ህግ የምንጥስ ከሆነ ሆነ አላህ ተባረከ ወተዓላ በእገዛው በረዳት በርዳቱ ከኛ ጋር ሊሆን አይችል ወኢን የኽዙልኩም ከምን ደለዲ የንሱሩኩም ይባል እገዛው ከገዛምን ተተው ቸላካለን ተተወን አላህ ያዋረደውን ዝቅ ያደረገውን ማንም ከፍ ያደርጋቸው፣ አላህ ከፍ ያደረገውን ደግሞ ማንም ዝቅ ሊያደርጋቸው፣ ከአላህ ጋር ተባረከ ወተዓላ ስንሆን ቃላችንን ስንውላ እሱ የገባነውን ልንፈራው ልናከብረው ልንታዘዘው ሶላትን ዘገድ ለታትምትት ያለብንን ግዴታ በአግባቡ ስንወጣ ዱንያችን አኼራችን ያምራል። ከዚህ ስንርድብ ዱንያችንም አኼራችንም

የርሐምኩም ንፊሰማእ ብለዋል ሐዲታቸው። ምድር ላይ ላሉት ፍጥረታት እዘን ሰማይ ላይ ያለው አላህ ያዝንላችኋል፣ ብላ እርስ በርሳችን እውነተኛ መተዛዘንን ስንተዛዘን የጥቅም የዝምድና መተዛዘንን ሳይሆን ሊላህ ለአላህ ብለን ገደብ የሌለው መተዛዘንን ስንተዛዘን ስንደጋገፍ ይቅር ስንባባል ውስጣችንን ንጹህ ስናደርግ ደጎች፣ ቅኖች ስንሆን ምድር ትለማለች። ፈሳድ፣ ጥፋት፣ ወንጀል ይቀንሳል። አላህ ተባረከ ወተዓላ የእዝነት ዝናቡን ያዘንባል። እርስ በርስ ግን መተዛዘን ሲጠፋ፣ መጨካተን ሲበዛ፣ ምቀኝነትና ጥላቻ ምድርን ሲያጥለቀልቃል አላህ ተባረከ ወተዓላ ረሕመቱን ያዝ ያደርጋል። ይህ እንዳይሆን ይርሐሙ ቱርሐሙ ተዛዘን፣ ሰው ለሰው ይዘን፣ ሰው የሰውን ሐቅ ይጠብቅ። በደል፣ ግፍ፣ ምቀኝነት፣ ዘረኝነት መሰል የሆን ከሙዕምን ልብ ጭራሽ ሊገኙ ማይገባቸው ነገሮች ይውጡ ከልባት። እኛ ጥሩዎች ስንሆን ምድር ጥሩ ትሆናለች። መጥፎዎች ምድር ላይ ሲበዙ መጥፎ ነገር ይበዛል። የግፈኞች ጥፋት ለሌሎችም ይተርፋል። ወሻፍ ارحمها የርሐሙከ الله <سؤال> بلا نبي عليه الصلاه <سؤال> والسلام በግን እንኳ ስታርዳት ካዘንክላት አላህ ያዝንልሃል በላ እኔ በግን ላርዳት ታሳዝነኛለች ወይም ሳርዳት ታሳዝነኛለች ላላቸው ሰው ነው። ነቢዩ ሰላም ወሻቱ ረሒም በገንም ትየለንም ቢሆን ታሳዘነች ካዘንከላት አዝነህ አንዳንዴ ማረግ ከተውከው አሊያ ደግሞ እንዳስተሰቃይ ሸሪዓ በሚያዘው መልኩ በፍጥነት ከተስተካከለ ቢላዋ ትሏ ሳርፈህ ታረድቃለህ። አላህ ያዝንልሀ። ታርዶ ለሚበላ እንስሳ እንኳ ማዘን የአላህን እዝነት ያስገኝ ታሞ መታከሚያ ያጣ፣ ተቸግሮ የቤት ኪራይ መክፈል አጥቶት ውጪ የወጣ የለት ጉርሱን ለልጆቹ የሚያጎርስን ያጣ፣ ሚለብሰውን አጥቶ በብርድ የሚንቀጠቀጥ ስድስት ሰባት ስምንት ብርድ ልብስ ደርበህ ሳጥን ላይ ያስቀምጠህ የኖርክ ዞር ብለህ ማታይ ማንደጋግፍ አይዞህ ማንባባል ከሆነ የአላህ ረሕመት ምድር ላይ ይቀንሳል። እኛም ይደርስን ረሕመት ረሕመቱ ሰፊን ወደ እኛም ይመጣው ያነሰው የተበበው እኛ አጽውበነው። እርስ በርስ መጨካከናችን፣ አንዱ ሌላኛውን ለማጥፋት ለመጉዳት በመሞከሩ አንዱ ሌላኛውን እንደ ጠላት ማየቱ አብረው የሰገዱ አብረው የጾኑ የአላህ ረሕመት ፈጥኖ እንዳይደርስልን አድርጓል። አላህ ተባረከ ወተዓላ የያምጠን ባሪያውን ታምሜ አልጠየከኝም፣ እርቦኝ አላበላኸኝም ብሎ አላህ ባሪያውን እንደሚከስ እንደሚወቅስ ነቢይ ተናገረ አለ ሰላ ስላ ጌታዬ ሆይ አንተ የዓለማት ጌታ ነህ፣ እንዴት ነው ታመህ የምጠይቅህ፣ እንዴት ነው ተርበህ የማበላህ ብሎ ይጠይቃል። የሰው ልጅ ሲወቅስ አላህ ተባረከ ወተዓላ ባሪያ የገሌ ታሞ አልጠየቅከውም። የታመመውን ባሪያን ሄደህ ብትጠይቅ እዛ ልታገኘኝ እንደምንችል አታውቁም ነበር እንዴ? ባሪያ የገሌ ተርቦ ተርባ አላበላህም። እሱም ብታበላው እዛ ታገኘኝ እንደነበረ አታውቅም እንዴ? ይላል አላህ፣ ብለው ነቢያችን ሰለላሁ ዐለይሂ ወሰለም። የአላህን ፊት የአላህን ረሕመት የአላህን እዝነት ማግኘት ከፈለገን አለቅርበን በደረጉ እንዲሁ ልባችን ደርቆ አይናችን ደርቆ ስራችን ሁኔታችን ተበላሽቶ በባዶ ያረብ ዘንልን ያረብ ዘንልን አያዋል። አላህ ተባረከ ወተዓላ የታመመን ስንጠይቅ፣ የተራበን ስናበላ፣ የተቸገረን ስንረዳ፣ የሚያጠፋን ሰው መክረን ስናስተካክል፣ የተጣላን የተቆራረጠን ስንቀጥል ስናስታርቅ ረሕመቱን ሊሰጠን አላህ እናገኘዋለን ከኛ ቅርብ ሆኖ ያሳሰብን ያስደነቀን ያለውን ሁሉ እንነግረዋለን፣ ይሰማናል። በየሌሊቱ ወደ ቅርቡ ሰማይ ወርዶ ከሌሊቱ አንድ ሶስተኛ ሲቀር ይነጋጋ ሴት ማን ነው የሚጠይቀኝ የምሰጠው? ማን ነው የሚጠራኝ ቤት የምለው? ማነው የሚታረቀኝ? ይቅርታም የጠይቀኝ የምታረቀው ይላል ብለዋል ነቢያችን ፈላፍሰ በትክክል የኡማው የዲኑ የሀገር ጉዳይ ያሳሰበው ሰው እነዚህን ሁሉ አላህ ቅርብ ነኝ ማነኝ ማነው የሚጠራ የሚልባቸው አጋጣሚዎችን ከልቡ ፈልጎ ተጠቅሞ አላህን ተባረክ ወተዓላ ታረቀን ሊል ይገባል። ግድ የለውም አላህ ተባረክ ወተዓላ የአንድን ሰው ዱዓ ሰምቶ ምድርን ሊያስተካክል ይችላል። በአንድ ሰው ግፍና በደል ምክንያትም መንደርን ሀገር ሊያጠፋ ይችላል። ያለንን አቅም በአግባቡ ልንጠቅም፣ ራሳችንን ከመናቅ ልንጠነቀቅ ወንጀልንም ከመናቅ ልንጠነቀቅ ይገባናል። ያለንበትን ሁኔታ አንገታችንን ደፍተን ልናይ በልብ አይናችን ዙሪያውን እያየን መፍትሄ ልንፈልግ ይገባናል። እኔ ማን ነኝ? ምንድን ነኝ? ሓሌ ምን ይመስላል? እያለን ቀድመን ከራሳችን ልንፈትሽ ልንጀምር፣ ከአላህ ልንታረቅ፣ በእኛ ወንጀል የመጣ ህጣናትን እንስሳትን፣ አረጋውያንን እንዳይጎዳ የእሱን የዕባዳ ቤቶችን፣ መስጊዶችን፣ ቁርአኖችን ሰዎች መጫወቻ እንዳያደርጉ ብንማጠነው፣ ቁጣህን አንሳልን፣ አቅምህን እንዳሳየህን ሁሉ ምህረትህን፣ እዝነትህን አሳየን ልንለው፣ በተግባር ልንከናነስለት ይገባል። ይሄን ካደረገን ቅርብ ነኝ ብሏል። ኢነ ረሕመተላሂ ቀሪቡን ሚነል ሙሕሲኒን የአላህ እዝነት እምነት ተግባር ስራ አሳማሪ ከሆኑ ሰዎች ቅርብ ነው ብሏል። ማሳመር ጎድሎን ነው። ሶላት የምንሰግደው የላይ ላይ ሶላት ነው። ዶሮ እህል እንደሚያነሳው ነካ ነካ ነካ አድርገን እንሄዳለን። እንደ መጥፎ አገልጋይ አዳን የጣም ሰምተን እንጂ ተነስተን ብድግ ብለን ፈጥነ ወደ ጌታችን ቤት አንገባም። ጋዜጣ መጽሔት ያገላበጠን አንድ ሳይቀረ እናነባለን። የአላህን ቃል በአመት አንዴ እንኳ ማና ብዙ ነን። ቁርአን ገልጠን ማንናይ ለሰው ህግ እንርበተበታለን? የአላህን ህግ ከምንም የማንቆጥር ብዙ የረሱልን የረሱል ሰለላሁ ዐለይሂ ወሰለም ሱና ጊዜ ያለፈበት አድርገን የዲን ጠላት ከእንስሳት ማይሻሉ ሰዎችን ፋሽን እንከተላለን። ይሄ ሁሉ ቆሻሻ እኛ ላይ ተጋግሮ ተለጥፎ ያ አላህ ራህመቱ ቢርቀን አይገርምም። የባሰው በላ እንዳይመጣብን ይበልጥ ልንፈራ ልንጠነቀቅ እንትሆብስ